እማርያም ሁለታ ነጻ ወጣኝ፣ ሰማዕቱ ነጻ ወጣኝ እለዋለሁኝ። ስለው እጁን እንዲህ ይዘረጋዋል። ጭልም ያለ ነገር ውስጥ በጭለማ ነው የሚያስፈራ ነገር ሰውነቴን ይወረዋል፣ ወረውታል። በቃ ጭልም ያለ ነገር ነበር። ወይኔ ቅዱስ ሚካኤል ድረስልኝ፣ ድረስልኝ ስለው ይመጣል እንደዚህ ከርቀት ነው የሚመጣው። ብርሃን ነው የተሞላው እና አይታየኝም እንዲህ ለአይን አይታየም። በርሜል ብቻ በመግባታችን አደለም የምንድን ነው ዮርዳኖስ ይፈልጋል። በቃ ፍታኝ፣ እንድትፈታኝ ነው የምፈልገው ስለው እንደዚህ እንደዚህ ነገር ሆዴን ይከፍልና እንደዚህ ብርሃን ነገር ያሳየኝ። ስንት አመት የተሰቃየሁበት ኤች አይ ቪ በሽታ ነበረ። በቃ በጣም ነው ማመሰግንክ። ከዛሬን ቀን ጀምሬ ነው ምስክርነት ግን የምሰጠው። ይህን ጥቁር ነገር የሆነ እንደዚህ በግራ አይኔ ላይ አመጣ ተናነቀኝና፣ ሰማዕቱ ይህንን ጥቁር ነገር ማየት አልፈልግም፣ በቃ ውስጤን ጨንቆታል። እዚህ ጥቁር ነገር ላይ እንዳታስገባኝ፣ በቃ እባክህ ሰማዕቱ እያልኩ እየለመንኩት ያን ጥቁር ነገር ገለል ያደረገና በቃ ደስ የሚል ነገር ሰባት አመት ያክል በዚህ በሽታ ውስጥ ኖሬ ማለት እንግዲህ፣ ይህንን አድርጎ ሰማዕቱ ደጁ ሲምረኝ ለእኔ ትልቅ ነው።

00 እኖሶ ኮላስ ኦውን 251 84464748 ኤማሁስ ቻሪተብል ስፒሪችዋል አሶሴሽን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ጤና ይስጥልን። በመላው ዓለም የምትገኙ የስቡሀ ሚዲያ ተከታታዮች እንደምናላችሁ በያላችሁበት ሀገር እኛ እግዚአብሔር የተመሰገነ ይሁን እጅግ በጣም ደህናነን ይህ ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር ነው። ማህበራችን ወደ ታምረኛው በርሜል ቅዱስ ጊዮርጊስ ና ወደ እናታችን ምርት ደለጎ ጉዞ ያዘጋጃል። እንዲሁም ወደ ተለያዩ ገዳማት ና አድባራት ጉዞ በማዘጋጀት እናንተን የበረከት ተሳታፊ በማድረግ ይታወቃል ና ዛሬ በስቱዲያችን ከዚህ በፊት እንግዳ አድርገን አቅርበናት የህይወት ልምዷን ወይም የመጣችበትን ህይወት አካፍላን በተቻለን መጠን እሷን እንድናግዝ እንዲሁም ወደ ታምረኛው በርሜል ቅዱስ ጊዮርጊስ ስፖንሰር የሚያደርጋት ሰው ፈልጋ የመጣችው እህታችን ነች እና እናንተም ያው እግዚአብሔር የተመሰገነ ይሁን የተቻላችሁን ትብብር አድርጋችሁላት ሚያዝያ ሀያ በነበረን ጉዞ ከኛ ጋር ተጉዛ ተጠምቃ መታለች ና ያየቻቸውን ነገሮች የተማረቻቸውን ነገሮች እንዲሁም እናንተን ለማመስገን ነው በድጋሚ የተገኘችው። ዛሬ ወደ እህታችን ልውሰዳችሁ። እህታችን እንኳን በድጋሚ በሰላም መጣሽ፣ ወደ ስቱዲያችን እንኳን በሰላም ቆያችሁ። እንዴት ነሽ? ሁሉ ሰላም? እኛም እግዚአብሔር ይመስገን ደህና ነን። እንግዲህ ከዚህ በፊት ከወንድማችን ኃይሌ ጋር ቆይታ አድርገሽ ነበር ና በዛም ቆይታሽ የመጣሽባቸውን ሕይወቶች ምን ያህል ከባድ እንደነበሩ በብዙ ፈተና ውስጥ አልፈሽ እንደመጣሽ ነግረሽን አለ ና አሁን ላይ ያለሽ ነገር እንዴት ነው? ምን ላይ ነው አሁን ያለሽው? ደስታዬን እራሱ መግለጥ አልችልም። አሁን ላይ ባለሁት ሰዓት ላይ ያው ሰማዕቱ ጋር መሄድ ፈልግ ነበረ። በጣም እህቶቼ፣ ወንድሞቼ፣ አባቶቼ እረድተው እዛ ቦታ ላይ እንዲሄድ በገንዘባቸውም በሀሳባቸውም የሚረዱ ብዙ አሉ። እዛ ቦታ ላይ እንዲሄድ ረዱኝ። እዛ ቦታ ላይ ሄድኩኝና ተጠመኩ የመጀመሪያ ቀን ያው በ21 በ22 ማለት ነው ጸበል የጀመርኩት። ምንድን ነበር የተሰማች መጀመሪያ ላይ አንደኛ ስፖንሰር የሚያደርግሽ ሰው እንደተገኘ ስታቂ፣ ወደዚያ ቦታ እንደምትሄጅ እርግጠኛ ስትሆኝ ምን ተሰምቶች ነበር? ደስ ነው ያለኝ። በቃ ሰማዕቱ ይፈታኛል ብዬ አምኜ ነበረ። እዚህም ስመጣ አምኜ ነው የመጣሁት። ስፖንሰር አገኝቼልሽ ልሻለሁ ሲለኝም በጣም ነው ደስ ያለኝ። በቃ ሰማዕቱ አሁን በቃ ቀኑ ደርሷል ማለት ነው፣ እኔን የምትፈታበት ቀን ነው ብዬ የተደሰትኩት። እዛ ከሄድኩ በኋላ ግን ደስ ይል ነበረ። እንዴት ነበረ ጉዞ መንገዱ? እንደጠበቅሹ ነበር ማለት የመጀመሪያችን አደል? ስትሄጂ እንዴት ነበር መንገዱ? ደስ ይላል። ጥሩ ነበረ። ማለት እኔ መዳን ስለምፈልግ ንምንም ብትኝ እትላልልም ጉጉት ስላለን ለነገሩ ብዙ ጊዜ እዚያ ሲካሄድ አታውቂውም። አንዳንዴ መንገዱ እንድካም ና ሽ ቦታው ላይ ደረስሽ ንሳ ገባሽ ቄደር ተጠመቅሽ እነዚህ ነገሮች አደረግሽ። ቄደር ተጠመቅኩ ንሳ አልገባሁም ነበረ። ንሳ እዚህ ስለ ገባሁኝ በራሱ ሰማዕቱ ያስታውሰኝ ና እገባለሁ ብዬ ቄደር ተጠምቄ ንሳ ሳልገባ ነበር የገባሁት የመጀመሪያ ቀን። ከዛ ንሳ ስላልገባሁኝ የራሴን ቅጣት አግኝቼ ነው የወጣሁት። በቃ የሚያስፈራ ነገር ውስጥ ነበር የገባሁት። የመጀመሪያው ቀን ጥምቀት እንዴት ነበረ? ቀጥታ ሲኦል ውስጥ ነበር የከተተኝ። ምን አይነት ሲኦል ጭልም ያለ ነገር ውስጥ ነው የገባሁት። በቃ ጭለማ ነው ይሁን። የሚያስፈራ ነገርም ሰውነቴን ይወረዋል ወረውታል። በቃ ጭልም ያለ ነገር ነበረ። ከዛ ወይኔ ቅዱስ ሚካኤል ድረስልኝ፣ ድረስልኝ ስለው ይመጣል። እንደዚህ ከርቀት ነው የሚመጣው። ቅዱስ ሚካኤል ሲመጣ ብርሃን ነው የተሞላው፣ እና አይታየኝም። እንዲህ ለአይን አይታይም፣ ለአይኔ ማየት አልችልም። ከዛ ስል በቃ እኔ ከዚህ የመጣሁት በቃ እሺ ንስሐዬ እንገባለሁኝ፣ ግን በቃ ካለሁበት ችግር ፍታኝ ሰማዕቱ አንተ ድረስልኝ እንጂ ድረስልኝ ስለው እሱም ደግሞ ሰዓት ሆኖ ይመጣል በአንድ በኩል። ከዛ ሲመጣ በቃ ፍታኝ፣ እንድትፈታኝ ነው የምፈልገው ስለው እንደዚህ እንደዚህ ነገር ሆዴን ይከፍልና እንደዚህ ብርሃን ነገር ያሳየኛል የመጀመሪያ ቀን ስጠመቅ ብርሃን ነገር ፏ አረገና እንደዚህ አሳየኝ ሳየኝ ወደዛው ይሄ እንዳሳየኝ ስውር ተተሰወርኩበት ተመለስኩኝ ከዛ ስመለስ ንስሐ መግባት አለብኝ ንስሐ መግባት እንዳለብኝ ነው መጥፎ ነገር ውስጥ የገባሁት ብዬ ከዛ ወደው ጠዋት ንስሐ ገባሁኝ በሀያ ሁለት በሀያ ሶስት ስጠመቅ በቃ በጣም ነው ደስ የሚለው ብርሃን ብቻ ነው የገባውበት። የሁለተኛው ቀን ጥምቀት ንስሐ ገብቼ ስጠመቅ በቃ ብርሃን ነው። በቃ እንዴት አድርጌ ልግለጽልሽ? የቀረሽ ንስሐ እንዳለ በምን አወቅሽ? የመጀመሪያ ቀን አሳየኝ ነው ነገረሽ። ገብቼ ራስ ነገር በቃ አሳየኝ። የጭለማ ውስጥ ከቶ ምን ስሰራ እንደነበረ ታይወሱ ምን እናሱ እናቀዋለን። እዚህ ጋር ገልጮ ይከብዳል ሰው ና በቃ ያ ለኔ ኃጢአት ነው ብዬ ራሴ አምኜ ወጣሁኝ፣ ሳገበሁኝ በማግስቱ ስጠመቅ ግን በጣም ደስ የሚል ብርሃን የሞላበት ውስጥ ነው የከተተኝ። ሲሰውረኝም እንደ እንቅልፍ ነው የሚሰውረኝ። ለጊዜው ቢተናነቀኝም እንትና አላለኝም ብዙ። በቃ እኔ ሰማዕቱ እንድትፈታኝ ነው የምፈልገው እለዋለሁኝ፣ እዚያው ውስጥ ላይ ሆኜ እንደተሰወርኩኝ እንድትፈታኝ እፈልጋለሁኝ፣ ፍታኝ፣ የሰጡኝን ሰዎች ላመስግንበት በቃ እኔ ምስክርነት መስጠት ፈልጋለሁ ሌላ ምሰጥ ነገር የለም። ሰማዕቱ ስለው ከዛ ያሳየኛል። እንደዚህ ሲያሳየኝ ነፃ መሆኔን ሲያሳየኝ ምናምን መረዳት አቃተኝ። ከዛ መረዳት ሲያቅተኝ እንደዚህ ግልጥ እንደዚህ እንደንት ስውር ካደረገ በኋላ እየተገለጸ እየተገለጠ አይኔን እየገለጸ እየገለጠ እየገለጠ ያሳየኛል። አንድ አስተባባሪ ፊት ያቁሞ ማለት ነው ከዛ ሲያሳየኝ አስተባባሪውን እጁን ያወጣል እፊቴ የቆመ ነፃነሽ በልና አንድ ምልክት አሳየኝ። ሰማአቱ አልገባኝም እንዲገባኝ አድርገኝ እለዋለሁኝ ስለው እንዲገባኝ ያሳየኛል። ከዛ የሚያሳየኝ ልጁ እፊቴ እንደዚህ ቆሞ እጁን እንደዚህ ያወጣል። ነፃ ወጣሃኝ ሰማአቱ ነፃ ወጣሃኝ እለዋለሁ ስለው እጁን እንዲህ ይዘረጋዋል። እጁን የሚዘረጋው ቀኝ እጁን ነው። አስተባባሪው ፊት ለፊቴ ነው የቆመው ሄእጅ የልመርመራሁን ነጻ ወጥቻለሁ ሰማአቱ እለ አለሁኝ እዛው እንደ ተሰወርኩኝ ስለው አዎ ይለኛል። ባንገቱ የሚለ ልጁ ነው አስተባባሪው ፊት የቆሙ ከዛ አመሰግንአለሁ ሰማቱ አመሰግንሃአለሁኝ። ስንት ዓመት የተሰቃየሁበት የኤች አይ ቪ በሽታ ነበረ። በቃ በጣም ነው ማመሰግንክ። ከዛሬን ቀን ጀምሬ ነው ምስክርነት ግን የምሰጠው በ ከዛሬ ጀምሬ ሰማአቱ በለተቀንህ ነው እና የፈታኸኝ ከደጅ እጀምራለሁ ምስክርነት አልኩኝ። ከዛው ደደጁ ምስክርነት ጀምሬ ይኸው ለዚህ ደረስኩ ማለት ነው። ምንድን ነበር የሚሰማሽ ታስረሽ፣ ጸበሉ እስኪ መጣ ያለው ስሜት ምን ነበር አንቺ ጋር? ራሴን በቃ እንዴት ያደረገኝ ይሆን ሰማዕቱ፣ እንዴት ይሆን የሚያደርገኝ በቃ እንጂ ሌላ ምንም አይሰማኝም? የሶስተኛው ቀን ጥንቀትሽ እንዴት ነበር ኪዳነ ምህረት? ሶስተኛ ቀን ኪዳነ ምህረት ደስ ይላል። ኪዳነ ምህረት እኔ ምንም መጥፎ ነገር አላሳየችኝም። በቃ ያው ጸበሉ እንደዚህ በአፍንጫ ነው የሚሸተተው። ልክ እንዳሸተትኩት እንደ እንቅልፍ ነው ውስድ ያደረገችኝ። ከዛ ስትወስደኝ ግን በቃ ራሷም ትታየኛለች፣ ትጠፋብኛለች፣ ትታየኛለች፣ ትጠፋብኛለች። በቃ ለአያት ልና ጥፍት ትጥልብኛለች። ከዛ በቃ እንዴት ላርግ፣ ለምንድ ነው የማትታየኝ ስላት ስላ ድጋሚ መምጣት እንዳለብኝ ነገር ነው ልቤ ላይ የምታመጣብኝ። ልቤ እንዲናገር የምታደርገው ድጋሚ መምጣት አለብሽ ነገር ልጄንም እዛም ሰማዕቱ ጋም እንደዛው ነው። ሰማዕቱ ጋም ልጄን ይዤ መሄድ እንዳለብኝ ሌላም ሰው አንድ ሰው አለ፣ እነሱን ይዘሽ መምጣት አለብሽ ነው የምትለኝ። እሷም እንደዛ ነው ያለች። ድጋሚ ስት መጪ ትለኛለች። የምትነግሪኝ ነገር አለ የምታስተካክልኝ ነገር አለ ኪዳነ ምህረት ስላት፣ ድጋሜ ስት መጪ ነው ትለኝና ትጠፋብኛለች። ግን በቃ ምንም ነገር የለም። ግን የእሷም ብርሃን ነው በቃ ያለ ነገር ነው የምታሳየችው እሷ። ዝም ብሎ የሆነ ጥቁር ነገር የሆነ እንደዚህ በግራ አይኔ ላይ አመጣብኝ። ኪዳነ ምህረት ተጠምቄ ወደ ሰማዕቱ ሀሙስ ስጠመቅ ዥብብ ያለ ጥቁር ነገር መጣ ፊቴ ላይ እና እንደዚህ ክድን ሲልብኝ በቃ ተናነቀኝና፣ ሰማዕቱ ይሄንን ጥቁር ነገር ማየት አልፈልግም፣ በቃ ውስጤን ጨንቆታል። እዚህ ጥቁር ነገር ላይ እንዳታስገባኝ በቃ እባክህ ሰማዕቱ እያልኩ እየለመንኩት ያን ጥቁር ነገር ገለል ያደረገና በቃ ደስ የሚል ነገር ውስጥ በቃ የሆነ ክብብ በቃ የሆነ ክንፍ ያላቸው ብርሃን የሞላባቸው ነገሮች ናቸው። ክብብ አድርገውኛ ይዩት እና ደስ ይላል። አርብም እንደዛው፣ አርብም በቃ እንደዛው ነው። የመጀመሪያ ቀን ብቻ ነው ትንሽ ፈተና ያላት። ያው ንስሐ መግባት አለብን እዛ ቦታ ላይ ስንሄድ ንስሀ መግባት አለብን። እኔ ያው ንስሀ ገብቻለሁ። ራሱ ወድም ያሳውቅ ብዬ ነው የገባሁበት እና ያው ድፍረት ነው ለእኔ እና ንስሀ ገብተን በደንብ ቢሆን እዛ ቦታ ላይ ስንሄድ በደንብ ጥርት ብለን ቢሆን የምንሄደው ይበልጥ፣ ሰማዕቱ ደግሞ ጥርት ያርጎ ነው የሚያሳየን። እኔ ሁሉንም ነገር ጥርት ነው ያደረገልኝ። ማለት ሰባት አመት ያክል በዚህ በሽታ ውስጥ ኑሬ ማለት እንግዲህ ይሄንን አድርጎ ሰማዕቱ ደጁ ሲምረኝ ለእኔ ትልቅ ነገር ነው፣ ለእኔ ትልቅ ደስታ ነው የተሰማኝ። ንስሀ ያልሽው ውስጥሽ ማለት ሊጠራጠር ነበር? ለዚህ ነገር ንስሀ መግባት አለብኝ የለብኝም እያልሽ ጠራጥረሽ ሊገባሽ ወይስ ረስተሹ ነበር? ከአሁን በፊት ገብቻ አለሁ በዚህ ነገር ግን ደጋግሜ ልግባ እንዳለ ልጅ እየገባሁ ነው። እዚህ አዲስ አበባ እያለሁኝ ንስሀ ገብቻ አለሁኝ ዞሮ ግን እዛ እሱ ሳሳወቀኝ ደግሞ እዛ ወደጁ ንስሀ ገባለሁኝ ያልኩት ከዛ በኋላ ከጥምቀት በኋላ ውሎሽ እንዴት ነበር? ምን እያደረግች ነው የምትው? የህመም ስሜት የተሰማች ነበር? እዛ ቦታ ላይ ምንም አይሰማኝም። ደስ እያለኝ ነው። ሞሎ ደስ ብሎኝ ነው፣ ያው ሙቀት ቢኖርም ደስ ብሎኝ በቃ፣ ሰማዕቱ አንተ ምረኸኝ ምናምን በ የአብሳነት የድቅቅቅ ነገር ቢልም ግን ውስጤን ደስ ነው የሚለው። በተለይ የሰማዕቱ ቀን በጣም ተዳስቻ ነው አልኩ። ስለዚህ አሁን ምን ተረዳሽ? ምክንያቱም የመጣሽበት ህይወት ፈተናው ብዙ ነው ና በተለይ እንደ ሴት በዘሬ ብቻሽ ነው ልጅሽን የምታሳድጊው ና ምናልባት ከመሄድሽ በፊት ያለው አንደርስታንዲንግ ና ሄደሽ ከመጣሽ በኋላ ፈተናውን እንዴት ነው የምታዩ ህይወቶች ላይ ያለው? አሁን እንግዲህ ህይወቴ ላይ ያለውን በመጀመሪያ እሱ ሰማዕቱ ያግዘኝ። ከዛ በተቀረ ግን እኔ እንጃ ሰውን መጥፎ ካለመናገር ብዙ ነገሮች የምቆጠብ ነው የሚመስለኝ ለእኔ በቃ ብዙ ነገሮችን ነው ያየሁት በራሴ ላይ እና ሰውን ላለማስቀየም ማለት በቃ ሰው ሰው እንዲገፋኝ እንጂ ሰውን መግፋት እንደማልፈልግ ነው ራሴን ያሳምንኩት ከዛ ከመጣሽ በኋላ ቼክ አድርገሻል አሁን ቫይረሱ እንዳለና አላደረግኩም ማድረግ ትፈልጊያለሽ ወይስ እርግጠኛ ነሽ በእምነትሽ አይ እኔ እርግጠኛ ነኝ በእምነት ባደርግም ፈቃደኛ ነው እሱ ግን በቃ እኔ በእምነት እርግጠኛ ስለሆንኩኝ በቃ ችግር የለም። እንግዲህ ስፖንሰር ያደረጉሽን ሰዎች ማመስገን ትችላለሽ። በአንቺ ስልክ እየደወሉ በእኛ ሚዲያ እየደወሉ አካውንትሽን ማስቀምጠን ነበር እና በዛ መልኩ ብዙ ያገዙች ሰዎች አሉ ና እነዚን ሰዎች ማመስገን ትችላለሽ። በጣም ነው እኔ እንጃ ሰማዕቱ እሱ ይርዳችሁ ነው የምለው። ብዙ ነገር ረድታችሁኛል። እዚህ ቦታ ላይ እንዲሄድ ረድታችሁኛል። ነፍሴን አንዷን ወደ ፈጣሪ እንዲሄድ እናንተ አግዛችሁኛል ና በጣም ነው። ከልቤ የማመሰግነው እግዚአብሔር ይስጥልኝ። ወደፊትም ቢሆን በእናንተው ነው የምንቀሳቀሰው። አሁን ጤናዬን በደንብ ድኛለሁኝ። እናንተ ምክንያት ሆናችሁ ሰማዕቱ ደጅ አድርሳችሁኛል። አሁን እንግዲህ ሙሉ ጤነኛ ነኝ፣ መስራት ይችላለሁኝ። በቃ እንደ ማንኛውም ሰው ሰርቼ መኖር ይችላለሁኝ። አሁንም እርዳታችሁ አይለኝ እና ላደረጋችሁልኝ ነገር አመሰግናለሁ እግዚአብሔር ይስጠሌ፣ ሰማዕቱ ይስጠሌ። ምናልባት ሌሎችም ማድረግ የምትቻቸው ነገሮች አሉ እና ከዚህ በኋላ አደርጋለሁ ብለሽ በህይወት ያሳሻቸው እቅዶች አሉ፣ ደግሞ ልጅም ስላለሽ ልጅሽንስ በምን አይነት መልኩ ነው ከዚህ በኋላ ለማሳደግ ያቀድሽ ነው? እነሱ የረዱኝም አሉ ወደፊትም የሚረዱ ካለ በቃ የራሴ የሆነ ነገር መስራት ነው የምፈልገው። እስካሁን ልጄን ያው በሰው ቤት ነው ያሳደግኳት። አሁን የራሴ የምለው ነገር ነው እንዲኖረኝ ልጅሽ የቤተክርስቲያን አገልጋይ ነች መሰለኝ፣ ትዘምራለች እና ዝማሬ ብታቀርብልን ደስ ይለናል። ስምሽ ማን ነው? እንታዋወቅ። ስንት ዓመትሽ ነው? ዘጠኝ ዓመትሽ። ትማሪያለሽ? ስንተኛ ክፍል ነሽ? ቤተክርስቲያን ታገለግያለሽ? በጣም ደስ ይላል። መዝሙር እንደምትችል እናትሽ ነገረችኝ። እውነት ነው? እስኪ አንድ መዝሙር ባይልን?

ይከበደኩ አለፉ ዘመናት፣ ፈውስን ተጠንቼ አቃተኝ መጽናናት አቃተኝ መጽናናት። ልጆች በጣም ጎበዝ ዘማሪ ነች። ድምጿ በቃ ይዞ እንሄዳኝ ሁላችንንም። በዚህ መልኩ እንድትሰራ ወይም ወደ ቤተክርስቲያን በቤተክርስቲያን እንድታደርግ በእርግጥ ብዙ አስተዋጽኦ አድርገሻል፣ ብዙ ዋጋም ከፍለሻል፣ ባለፈ ተናግረሻል እና እንዴት ነበረ ይሄ ፕሮሰስ? እሷን የማሳደጉ ፕሮሰስ እንዲህ ከብድ ነበር። ያው በይበልጡ እዛ ላይ ስለገለጥኩት ከብድ ነበር። በጣም ብዙ ነገር ውስጥ ገብቻ አለሁኝ ማለት ብዙ ኃጢአቶች ውስጥ ገብቻ አለሁ እሷን በዚህ ስለማሳደግ። ወደ አባቱ ያሉ ቤተሰቦች ከኔ ሃይማኖት ጋር ስለማይሄዱ መስዋዕት የከፈልኩት እንደኔ ቢሆኑ እነሱ የሚያግዙ ነበር ወደ እነሱ መቀላቀል ስለማልፈልግ ነው አንዱ። ይህም እኮ ትልቅ ፍሬ ነው እንግዲህ ይኸው። ፊት ለፊት ቆማ እንደዚህ አይነት ድምጽ መስማት አንድም ከእግዚአብሔር በታች ያንች ይገዛ እና የከፈልሽው ዋጋ ነው እና በዚህ ደግሞ እውነት ልትደሰች ይገባል እና እምነት እግዚአብሔር እንግዲህ እሱ ይርዳት ከዚህ በላይ ይህን ጥበቧን እንድታሳድገው እና እውነት በጣም ደስ ብሎናል። በመጨረሻ ማስተላለፍ የምትፈልጊው መልእክት ካለ ስላንቺም ስለ ልጅሽም ሌላም ሀሳብ ካለሽ እሱን ሊቀበልሽና ፕሮግራማችን እንጨርሳለን። እኔ ብዙ የምምለው ነገር የለም። እንግዲህ እቺ ልጅ እዚህ እስከምደርስ ድረስ ብዙ ሲቃይቸን ያሳደኳት። ከዚህ በኋላ ግን እናንተም ብትሆኑ ዚት ሚዲያ ተከታታዮችም ቢሆኑ በሀገር ውስጥም ሆነ በውጭም ሆነ ያሉት በቃ እኔን እንዳዳኑ አሁንም ደግሞ በቃ ጠንካራ ልጅ ሆኜ በቃ የሚረዱኝንም የረዱኝንም ወደፊት የሚረዱኝንም የሚደግፉኝንም በቃ ልጄን በደንብ አርጌ ከዚህ በተሻለ ነው ማሳደግ የምፈልገው። ከዚህ በተሻለ ለሃይማኖቷ ተገዥ እንድትሆን ነው የምፈልገው። ምክንያቱም የምናወርሳቸው ነገር የለም ሌላ ከሃይማኖታችን ውጭ እና በቃ እንግዲህ እርዳታችሁ አይለይ ነው። ለ ውዴ ስቡሀ ሚዲያ ቤተሰቦቻችን ከእህታችን ጋር የነበረን ቆይታ ይህን ይመስል ነበርና ከዚህ በኋላም በብዙ ልንደግፋት የሚገቡ ነገሮች ይኖራሉና። ስልኳንም ከዚህ በፊት አስቀምጠን ነበር፣ አሁንም እናስቀምጣለን። ደውላችሁ እንድታበረቷት እንድታግዟት ያቅማችሁን ስንል በሚዲያችን ስም ጥሪያችን እናስተላልፋለን። በድጋሚም ሰማዕቱ ልጅ መሄድ እፈልጋለሁ። አሁንም ተስተካከለልኝ። እሱ ከፈቀደ ያው ልጄን ይዤ በድጋሚ መሄድ እፈልጋለሁ። በአሁኑ እኔ ነኝ የሄድኩት፣ በሚቀጥለው ግን ልጄን ይዤ መሄድ ፈልጋለሁ። ውዴ ስቡሀ ሚዲያ ቤተሰቦቻችን በአሁኑ በሚያዝያ ሀያ በነበረን ጉዞ በእናንተ እገዛ ስፖንሰር ተደርገው የሄዱ ብዙ ሰዎች ነበሩ ና ከዛ መካከል አንድም እህታችን በስቱዲዮ ተገኝታለች። ዛሬ ስፖንሰር አድርጋችሁ የወሰዳችኋትን ሰው ለማመስገን ና ወደ እህታችን ልውሰዳችሁ። እህታችን ወደ ስቱዲዮያችን እንኳን በሰላም መጣሽ። እራስሽን አስታውቂን። ሀና ባላለሁኝ። ከየት አካባቢ ነው የመጣሽ? ከአባዶች። መልካም። በጣም እንግዲህ ሚያዝያ ሀያ በነበረን ጉዞ በስፖንሰር የሄዱ ብዙ ሰዎች ነበሩ ና ከነዚያ መካከል አንዷ አንቺ ነሽ ና እዛ ቦታ ሄድ እንዴት ነበር የነበረው ነገር? ደስ ይላለው። ጉዞውም ቆንጆ ነበር፣ የሄድንበትም መንገዱም ቆንጆ ነበረ። ያው እዛ ስሄድ ደግሞ ያው እንደ እግዚአብሔር ፍቃድ ሳይሆን የሴቶች ጉዳይ ገጥሞኝ ነበረ። አልገባውም ነበር እንዳጋጣሚ ነበር። በርሜል ዮርዳኖስ ነበር ተጠምቄ መጣ ሙሉን ቀናቶች የተጠመኩት ዮርዳኖስ ነበር እንዴት ነበር ዮርዳኖስ ላይም ያው ጸበሉ ሀይል አለው እና ቦታውን ረግጠች ስትመጪም ቢሆን የምትረጁ ነገር አለ ና ምንድን ነው ስሜትሽ ስለዛ ቦታ አሁን ለሁለተኛ ጊዜ ነው የሄድኩት በርሜል ጊዮርጊስ ለሁለተኛ ጊዜም ሲሄድ ዮርዳኖስ የተጠመኩት እና የመጀመሪያ ጊዜ ያው ምስክርነት ሰጥቼ ነበረ ደስ ይል ነበር በቃ በርሜል ብቻ በመግባታችን አይደለም ምንድን ነው ዮርዳኖስም ይፈውሳል የሚለውን ነገር አይቼበታል በአሁኑም ሲሄድ ደስ ይል ነበር። በቃ ስፖንሰር ያደረጉሽን ሰዎች ማመስገን ትችያለሽ። በስፖንሰር ነው የሄድኩት እኔ እና ስፖንሰር አድርጎ ያን ተአምሩን እንዳይደጁ እንድረግጥ ያደረገኝ ሰው ማመስገን በጣም ማመስገን እፈልጋለሁ። እድሜና ጤና ይብዛልኝ ይላለሁ፣ ይሰግናለሁ። ውዴ ስቧ ሚዲያ ቤተሰቦቻችን፣ እንግዲህ እሷን በስፖንሰር ሄዳ ነበርና ለእናንተም ላቅ ያለ ምስጋኗን አቅርባለች። ይሄ መልካምነታችሁ እንዲቀጥል እኛም እናበረታታለን። መልካም ጊዜ ሆንላችሁ።